የሀገራችን የፊልሙ ኢንዱስትሪን ብዛም ከመሆኑ የተነሳ አርቲስቶቻችን ጠቀም ያለ ገንዘብ የሚያገኙት እንደሚታወቀው ከማስታወቂያ ነው። ታዲያ ቃና ካፈራት ከዳናይት መክብብ እስከ ተወዳጇ አርቲስት ሰላም ተስፋዬ እንዲሁም ደግሞ ከተወዳጇ አርቲስት ሰለሞን ቦጋለ እስከ ሀናን ታሪክ እንዲሁም ደግሞ ሌሎች አርቲስቶቻችንንም አካተናል። ውድ ቤተሰቦቻችን በዛሬው ቪዲዮአችን የምንመለከታችን አርቲስቶች ጠቀም ያለውን ገንዘብ ያገኘው ማን ነው? ሁሉንም ደረጃ በደረጃ የምናስደምጣችሁ ይሆናል። ውድ ቤተሰቦቻችን ታዲያ ኒሻን ሚዲያ እንደሚታወቀው ማህበራዊ እንዲሁም ደግሞ አዝናኝና አስተማሪ የሆኑ ፕሮግራሞችን ወደ እናንተ በማስተላለፍ ይታወቃል። ታዲያ ውድ ቤተሰቦቻችን ላይክ፣ ሰብስክራይብ በማድረግ አብሮነታችሁን እንድታሳዩን በትህትና እንጠይቃለን። በዛሬው ቪዲዮአችን አስረኛ ላይ ያስቀምጥናት ኑሃሚን መሰረት ናት። ተናሞ በተሰኘው የሳንቾ ገብሬ ዘፈላ ለመጀመሪያ ጊዜ ከህዝቡ ጋር የተዋወቀች ሲሆን ከዛም በኋላ የተለያዩ ፊልሞችና ማስታወቂያዎች ላይ እንዲሁ ተሳትፋለች። ምንም እንኳን ለተለያዩ ድርጅቶች የብራንድ አምባሳደር ብትሆንም ነገር ግን ደግሞ አይቴል የተሰኘው ድርጅት በአመት አምስት ሚሊዮን በመክፈል ከሚከፈላት ሁሉ ጠቀም ያለ ገንዘብ እንዲሆን አስችሏል። እኛም ታዲያ በአጭር ጊዜ ውስጥ ተወዳጅነትን ያተረፈችዋን የቺና አርቲስት አስረኛ ላይ ልናስቀምጣት ችለናል። ይለናል። ዘጠነኛ ሉላ ገዙ፣ አንድ ሜትር ከ ሰባ ስምንት የምትረዝመውና ሚስ ወርልድ አፍሪካ ላይ በተለያዩ ቦታዎች የተለያዩ ሽልማቶችን በማምጣት ሀገሯን ያስጠራችው ተወዳጇ የመዝናኛ ፕሮግራም አቅራቢ እንዲሁም ደግሞ ሞዴል ሉላ ገዙ በዛሬው ቪዲዮአችን ዘጠነኛ ላይ ለሚያስቀምጣት ችለናል። ሉላ እንግዲህ ባልተለመደው እንዲሁም ደግሞ ቁንጅት ባለው በተለየው ከለሯና አቋሟ የምትታወቅ በብዙዎችም ዘንድ አድናቆትን ያተረፈች እንዲሁም ደግሞ ደርባ በሆነ ጸባያ ደግሞ ለየት የምትሉ ሉላ ገዙ ለተለያዩ ድርጅቶች የብራንድ አምባሳደር ብትሆንም ጠቀም ያለውን እንዲሁም ደግሞ ግዘፍ ያለውን ገንዘብ የሚከፍላት ደግሞ ሮያል ፎም ነው። ይህ ድርጅት ደግሞ እስከ ስምንት ሚሊዮን ድረስ እንደሚከፍላትም ሰምተናል። ስምንተኛ ቬሮኒካ አዳነ። ቬሮኒካ አዳነ እንግዲህ ድምፃዊ ስትሆን በቅርቡ ደግሞ መጠሪያ የተሰኘ አልበም ለቃለች። ከዚያም በፊት ትለቃቸው በነበረው የነጠላ ዜማዎች እጅግ በጣም ተወዳጅነትን አግኝታለች። ይቺም ድምፃዊት እንግዲህ ቀላቴ ቢቲ በተሰኘው አንድ የሂዩማን ሄር ድርጅት ውስጥ የብራንድ አምባሳደር በመሆን ትሰራለች። ቀም ያለ ገንዘብም ይከፈላታል። የእሷን ግን ለየት የሚያደርገው ከዚህ ሂዩማን ድርጅት ቀደም ባሉ ከሰራቻቸው ቪዲዮዎች ላይ ወይ ደግሞ ነጠላ ዜማዎች ላይ ለመስራት በምትፈልግበት ጊዜ ይህን አርቲፊሻል ጸጉር ለመግዛት በቂ ብር ስላልነበራት ይህ ድርጅት በነጻ ያኔ ስፖንሰር አድርጓት እንደነበረም ትናገራለች። የመጀመሪያ ስራ የነበረው ላይ ስፖንሰር ያደረጋት ይህ የጸጉር ድርጅት አሁን ላይ ደግሞ ጠቀም ያለ ገንዘብ እየከፈላት ይህንን የጸጉር ማስታወቂያ ያሰራታል። ሰባተኛ ላይ ያስቀመጥነው ተወዳጁ አርቲስት ሰለሞን ቦጋለ። ሰለሞን ቦጋለ ከሀምሳ በላይ ፊልሞች ከአስራ አምስት በላይ የመድረክ ቲያትሮች፣ እንዲሁም ደግሞ ከስምንት በላይ ተከታታይ የቴሌቪዥን ድራማዎች ላይ ተሳትፎ ይህ አርቲስት በርካታ ገንዘብ ከሚከፈላቸው የሀገራችን አርቲስቶች መሀል አንዱ ነው። ከተለያዩ ድርጅቶች ከግማሽ ሚሊየን በላይ የተከፈለው የብራንድ አምባሳደር የሆነ ሲሆን አሁን ላይ ደግሞ ከጸደይ ባንክ ጋርም አብሮ በመሆን ሌሎች ጥቅም ያሉ ገንዘቦችን ወደ ካዘናው በማስገባት የሚሰራ መሆኑን ሰምተናል። ስድስተኛ ፍንሃ ሂድሩ ስትሆን በአጭር ጊዜ ውስጥም እጅግ በጣም ተወዳጅነትን ካተረፉ ሴት አርቲስቶች መሀል ናት። እንኳን ይቺን አርቲስት ከህዝቡ ጋር ያስተዋወቃል ማሬ ማሬ የተሰኘው የእሷ ባለው ዘፈን ክሊፕ ቢሆንም ነገር ግን እሷ ከዚያ ቀደም ብላ በአጎቷ ልጅ ገፋፊነት ቀደም ብላ ማስታወቂያዎችን መስራት ጀምሮ ነበር። የመጀመሪያ ክፍያዋ ምንም እንኳን 480 ብር ብቻ ቢሆንም ከዚያ ስራ በኋላ ግን የተለያዩ ፊልሞች ላይ በመሳተፍ ስሟን ከፍ ማድረግ ችላለች። ከዛም በኋላ እንግዲህ የተለያዩ የማስታወቂያ ስራዎችን በመስራት ብራንድ አምባሳደር በመሆን ጠቀም ያሉ ገንዘቦችን ወደ ካዝኖ ማስቀመጥ ችላለች። ከዛም ማሃል በዚህ የተነሳ በዛሬው ዝርዝራችን ስድስተኛ ላይ ልናስቀምጣት ችለናል። አምስተኛ፣ ሮታ መንግስት። አሁን አሁን ከፊልሙ አለም ምንም እንኳን ብትጠፋ ከዚህ ቀደም በሰራቻቸው ስራዎች ምክንያት ከህዝቡ አእምሮ መጥፋት አልቻለችም። ለምሳሌ ረቡኒ፣ እንዲሁም ደግሞ ሌሎች ፊልሞችና ድራማዎች ላይ ተሳትፋለች። ይቺ ተወዳጀው አርቲስት ኦርቤት በተሰኘ የኤሌክትሮ አምባሳደርነት በተጨማሪ ማለዳ ፎምና የስ ዳይፐር ተጠቃሾቹ ናቸው። ከነዚህም ድርጅት እስከ አስራ አምስት ሚሊየን ብር ድረስ በአመት እንደምታገኝ ሰምተናል። አራተኛ ሀናን ታሪቅ። ይቺ ተወዳጇ አርቲስት የናጠጡ ሀብታም ከሚባሉ ሴት አርቲስቶች መሀል የምትመደብ ስትሆን ኤስ ከተባለ የቻይና ሀገር የታሸጉ ምግብ አቅራቢ ድርጅት ጋር የብራንድ አምባሳደር በመሆን ታገለግላለች። ሀናን ከኪነ ጥበቡ ስራዋ በተጨማሪ በቢዝነሱ አለምም እጅግ በጣም የተሳካላት ናት። የኢምፖርት ኤክስፖርት ቢዝነስ እንዲሁም ደግሞ የተለያዩ የቤት እቃዎች ማምረቻ ድርጅት ከዚህም በተጨማሪ ቦሌ አካባቢ የሚገኘው ኬክ ቤቷ ከምትሰራቸው ቢዝነሶች መሀል ተጠቃሾች ናቸው። ሀናን እጅግ በጣም ቅንጡ የሚባል ኑሮ የምትኖር ሲሆን መገናኛ አካባቢም እስከ መቶ ሚሊየን ብር የሚገመት ብሮችን ፈሰስ አድርጋ እጅግ በጣም ቅንጡ የሚባል መኖሪያ ቤትም እንደገዛችው ሰምተናል ከዚያም በተጨማሪ የምትነዳቸው መኪናዎች እያንዳንዳቸው ወደ ሀያ ሚሊዮን ብር ይገመታሉ። አናን ከተፈራረመችበት የኤስ ድርጅት ጋር እስከ አስር ሚሊዮን ብር ቢከፈላትም ካላት ሀብት አንጻር ለሷ ምንም ማለት ላይሆን ይችላል። ነገር ግን ይህንን ብር ግዝፈቱን ለማወቅ አንድ ሰራተኛ የመጀመሪያ ክፍያው ሀያ ሺ ብር ቢሆን ብሩን ምንም ሳይነካው ለአርባ አንድ አመት ያክል መቆጠብ ይኖርበታል። ከዚህ አንጻር ስናየው በጥቂት ደቂቃ ማስታወቂያዎች ብቻ የምታገኛቸውን የብር ግዝፈት ማወቅ እንችላለን። ሶስተኛ ሰላም ተስፋዬ። ሰላም ተስፋዬ ከሀገራችን ተወዳጅ አርቲስቶች መሀል የምትቆጠር ስትሆን ስለ ኢትዮጵያ የፊልም ኢንዱስትሪ ስናነሳ ቀደም ብላ አምሯችን ውስጥ የምትመጣዎች ንስት አርቲስት ና ጦላይ የወታደሮች ካምፕ ውስጥ የተወለደችው ና ያደገችበትን ሁመራን በመወከል የአርቱን ዓለም የተቀላቀለችው ሰላም ከጉድ ቤቢ እስከ ወጋገን ባ ለተለያዩ ድርጅቶች የብራንድ አምባሳደር በመሆን አገልግላል። ከዚህም በተጨማሪ ከኢንፊኒክስ ስልክ ጋር የነበራትን ውል በማቋረጥ እጥፍ ከሚከፍላል ሰዓት ዘዲቲ ከተባለ ስልክ አምራች ድርጅት የብራንድ አምባሳደር በመሆን ውል ፈጽማለች ከዚህም ድርጅት በአመት ከ50 ሚሊዮን ያላነሱ ብሮችን ወደ ካዝናዋ እንደምታስገባም መረጃው ደርሶናል ሁለተኛ ዳናይት መክብብ ምንም ዝነኛ የመሆን ፍላጎት ያልነበራት ዳናይት መክብብ ቃና ቴሌቪዥኑን በአጋጣሚ በመቀላቀል እጅግ በጣም ተወዳጅነትን እያተረፈች ዝናቸውን በመጠቀም እጅግ በጣም ገዘፍ ያሉ ገንዘቦችን ካካበቱ መሀል አንዷ የሀሽታግ ታይሟ ዳናይት ናት። የተለያዩ ድርጅቶች ብራንድ አምባሳደር እና አምባሳደር በመሆን ገዘፍ ያሉ ገንዘቦችን ታገኛለች። ገዘፍ ያለ ገንዘብ ከሚከፍሏት ድርጅትም አንዱ ቴክኖ ሞባይል ነው። ይህ ድርጅት እጅግ በጣም ጠቀም ያለ ገንዘብም እንደሚከፍላት ሰምተናል። ከዚህም ኢቢ ኢየስ የተሰኘው ድርጅት የብራንድ አምባሳደሩ እንዳደረጋት ሰምተናል። ከነዚህም ድርጅቶች በአጠቃላይ በአመት እስከ መቶ ሚሊዮን እንደምታገኝም ያልተረጋገጡ መረጃዎች ይጠቁማሉ። ውድ ቤተሰቦቻችን አንድ ሰው እንዴት ለተለያዩ ድርጅቶች የብራንድ አምባሳደር መሆን ይችላል የሚለው ጥያቄ ፈጥሮባችሁ ሊሆን ይችላል። ነገር ግን እንዳላችሁትም ለተመሳሳይ ድርጅቶች የብራንድ አምባሳደር መሆን ባይቻልም፣ ነገር ግን ለተለያዩ ድርጅቶች በተመሳሳይ ምርት ላይ ለማይገኙ ድርጅቶች የብራንድ አምባሳደር ሆኖ ማገልገል የሚቻል ስለሆነ ነው። ለዚህም ነው እንደ ነዳናዬ ያሉ ዝነኞች ለተለያዩ ድርጅቶች የብራንድ አምባሳደር ሲሆኑ የምንመለከተው። አንደኛ መሰረት መብራቴ በኪነ ጥበቡ ዓለም እጅግ በጣም ረዥም የሚባል እድሜ ያስቆጠረች ሲሆንም ባላት ባህሪም እጅግ በጣም አብዛኞቹ ይወዷታል። ይህችም እንስት አርቲስት ለእልልታ ሪል ስቴት ብራንድ አምባሳደር ስትሆን እጅግ በጣም ገዘፍ ያሉ ብዙ ሚሊዮን ብሮችን ይህ ድርጅት እንደሚከፍላትም ሰምተናል። ይሁን እንጂ መሰረት መብራቴ ለምታደርጋቸው የበጎ አድራጎት ስራዎች አድናቆታችንን ሳንቸር ማለፍ አልፈለግንም። ከሰረቻቸው የበጎ አድራጎት ስራዎች መሀል ከአእምሯችን ውስጥ የማይጠፋው ለኢትዮጵያ የልብ ታማሚዎች ድርጅት የብራንድ አምባሳደር በመሆን አሜሪካን ድረስ በመሄድ ወደ መቶ 24 ሺህ ዶላር የሚጠጋ ብርም ለድርጅቱ እንዳሰባሰበች ሰምተናል። ከዚህም በተጨማሪ ለማዕከሉ የተለያዩ የበጎ አድራጎት ስራዎችን እንደሰራችም ሰምተናል። በዚህም የተነሳ በዛሬው ፕሮግራማችን አንደኛ ላይ ልናስቀምጣት ችለናል። ውድ ቤተሰቦቻችን ለዛሬ የነበረን ቪዲዮ የሚመስል ነበር። ታዲያ ሳምንቱ እያማረ እየተዋበ ጥሩ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ደግሞ ተሳክቶ ደስ የምንሰኝበት ያማረ እየተዋበ ሳምንት እንዲሆን እንደ ኒሻን ሚዲያ